መሰለኝ ፒያንስ ቲ ቲ ኖ ኖ ኖ እንደዚህ ላይቭ ላይ ምናምን ነው። እንደዛ አይደለም፣ ላይቭ ላይ ለራስ ለግል የምትሰራው ስራ፣ ያው ግን ማንኛውም ነገር በጋራ ነው የሚሰራው። ዩቲዩብ አሁን በጋራ እንደሚሰራው ሰዎች ሲመጡ ሰፖርት ሲያደርጉ እንት እንደሚል ያም ደግሞ ከሰው ከሆነ እንጂ እንደዛ ይሄ ኮተት ምናምን አይደለም እና እኔ እሱን ነገር እራሱ አልወድም ፒያንስ የሚባል ነገር አልወድም። ድሮ በጣም አታላሊዎች መተው ነበረ። የዛሬ የስድስት ዓመት ምናምን ደህና ነኝ የማስገን ማንሽ ባላገሯ ለሙ መሰለችኝ ባልሳሳት፣ ሽ የፍቅርዬ ደህና ነህልኝ ሄርሜላ እንዴት ነሽ? ሰላም ነሽ? ደህና ነሽ? አረ መጥፋት አረ መጥፋት፣ ጠፋችሁ እኮ ከቤት የድራሻችሁ። ሄርሜላ ጠፋሽ። አንድ ሰሞን ወዳጅ ሆነን እኔ እኮ ስለማመጡልኝ መዞር አቆምኩኝ፣ መዞር አቆምኩኝ። ምን ላደርግ፣ የሚዞርላችሁ ሁሉ ይመጡ። አመሰግናለሁ። እንኳን ሰላም መጣሽ። ምን ነው አልሽ ና ኦኬ። ታይ ቀየራ ሳይሆን አዲስ ነው ፍቅርዬ ደምራት ደምሯት ቤተሰብ ደምሯት ደምሪያል ኤቫ ኤቫነት ብርሃንዬ አመሰግናለሁ ሄርሜ ላይ አመሰግናለሁ። በጣም ይቅርታ ያው መዞር ስላላቆ ስላቆም እኮ ነው መቼ ልስ ነው ያየሁሽ? አንቺን አይቼሽ አላውቅም። ያው ስለማልዞር እኔ እና ይቅርታ እላለሁ። ወለትዬ ነው ታውቂያለሽ፣ ዩቲዩብ ላይ ነው ያለሁት። ሌላ ሌላ ጌም አለ። እሺ፣ ሜሪነቴ ላይ ሄዱ ወይ? እንኳን ስለመጣችሁ አመሰግናለሁ። በእውነት እናመሰግናለን። ክበሩልኝ። ሚውት አድርጊ። እሺ፣ ስትፈልጊ ጻፊልኝ። እሺ፣ ድምፅ ኮፒራይት እንዳይዝ። በዛ ላይ ቁርአንም አለ አንቺ ጋር ከባድ እኮ ነው። ሄርሜላ

ለእኔ ከሆነ አመሰግናለሁ። አረ፣ የለኝም። ኤዶ የለሽም? አይ ስለምትጓጓ ብዬ እኮ ነው። እሺ፣ ከሌለ ብርሃን እና ማለት ነው። አይ ካለ ብዬ ነው። እሺ፣ እሺ

አንቺ ሌላ ልከፍቼ የፈለግሽው ለሙነቴ ይሄ በመንፈሱ ምንም አያዋጣም እኮ ይሄ። ዋናውን አንድ ብቻ ስሪ ጠንክረሽ አይሻልም? የምሬ ነው። ቀመስ ቀመስ አደረኳቸው በቃ። ያንንም በዋና ቪዲዮ ከፍቼ አንቺ ልከሻል። እሺ ላኪ ይለኝ የሆነ ቪዲዮ እኮ የላክሽ መሰለኝ። እኔ እኮ ለነሱ ልገባ ስል ነው። አንቺ ከመቆርጣ ሰላም ጋ ነበር መቆርጠውና አንቺ የቀርበስ ስለዋች ደግሞ አንቺ ጋር እረኩትኝ እና ዝም ብለሽ ለምን አንዱን አትጀምሪ? ቪዲዮ መልቀቅ ጀመርኩ ጀመርኩ። ዋናው ላይ እዛ ላይ ይሄን ብትዩ ነው የሚሻለው። ባላገሩን እግዚአብሔርን እኔ አሁን አንድ ሁለት ሶስት አራት መኖሩን አትይ ምንም ዋጋ የለውም እኮ ዋጋ ቢኖረው እኮ ብዛት ቢኖረው ኦኬ። ግን ይሄንን ባላገር ትተሽ ለሙን አሳደጊያት በቃ የትም አደርሻት፣ ይመለሳል እኮ አክቲቭ ሲሆን ይመለሳል። አሁን ሸሩ እና ይሄ ኮተት መኖሩ ጥቅም እንደሌለው እያየሽ ነው። ከእኛ ተማሪ እና እንደዛ ነው ውዴ። እድሌ ልሞክር ብዬ ነው ስልክ ስላለ ሞክር ይውሉ። በነገራችን ላይ ስልክ ትርፍ ስልክ ያው ከምትይዙ አንድት ስላለ ሞከር አርጌሁ አይከፋም። እድሌን ሳይሆን ሁለት መሆኑ ለአንቺም ጥሩ አይደለም። ለምሳሌ ፓስፖርት አለ ለለመሆን የአንችን ፓስፖርት ብትጠቀሚ ለዛኛው ደግሞ ሌላ ፓስፖርት ያስፈልግሻል። መፈለጉ ራሱ መከራ ነው። ስጡኝ ብትያቸው ራሱ የሆነ በቃ ከባድ ነገር ነው የሚያደርጉት። ታውቂያለሽ ለለሙ የራሱን የለሙን ትጠቀሚያለሽ፣ ለዛኛው ደግሞ የሌላ ሰው አይቶ የማይጠቀም ሰው ስለምኝ ራሱ ስትገኝ ከባድ ነው፣ ያስጠላል። ሁለት ነገር ማድረግ ማለት ነው። አንዱ ከሆነ ግን ሁሉ ነገር በራስሽ የማድረግ አቅም አለሽ። እና እንደዛ ነው ውዴ። ይሄ ይቀመጥ ለሌላ ሰው ትሰጫዋለሽ። እኔ ራስኮ ፌርማታ የሚለው ቻናል የሚሰራ ሰው ካለ ሰጠዋለሁ፣ ላይቭ እንዲገቡበት እና ብታቆሚ ብዬ እመክርሻለሁ። አንድን ነገር በራስሽ ማድረግ ትችያለሽ። ሁለተኛ ነገር ግን ትርፍ ነገር ያስፈልግሻል። አዎ እኔ የገዛ ጓደኛዬ ስጪኝ እንስላት አይደል እንዴ እንቢ ያለች ማርያምን፣ እንቢ ብላኝ፣ ሮጪ ሮጪ ከዛ ከኛው ከሌላ ከሌላ ሰው እና ይከብዳል። እና ለዛ ብዬ ነው ሁለት ቢኖርሽ አይከፋም። ስሪበት፣ ተጠባባቂ ማድረግ አይጠፋም። አንድ ፓስቦርድ እንደምንም ብለሽ ታገኛለሽ። ቀጥይበት፣ ይሄንንም አይታወቅም። እድልሽን ሞክሪ እሺ። ይቅር በቃ። ኖ ሞክሪው፣ እድልሽን ሞክሪ። በዚህ ልትነሽ ትችያለሽ። እኔ ሮሃማ እኮ ሞኒታይዝ ያነሳብኝ ነው ኤዶምን የከፈትኩት። አሁን በኤዶም ብዙ ቤተሰብ አግኝቻለሁ። ሩሃም አሁን ሞኒታይዝ አላነሳም ግን አልወደውም ጃናሉ ለምድሆን አለቀ ላይ ብራሱ ዝንም ገበው ልክ የተለከፍኩ ይመስል እና ልፍ ሲሉ ከፍ አለ የሚባለው ነገር አለ። ያው ቻናሉ መልካም ባይሆንም ጥሩ ጥሩ ሰው አግኝቼበታለሁ። እ እሺ ኤቫ፣ ምን ሆኖ ነው ግን? የአንችን ልጨርስ ብዬ እኮ ነው። የአንችን ልጨርስ ብዬ ነው። ምን ብሎ ነው የሚሰጣ በምና ያለሁት ያለው የመጀመሪያ ጽሑፍ ምንድን ነው? ፍቅርዬ፣ ሄድክ እንዴ? ባሞቴ። እሺ እሺ። አዎ፣ ስንት ወር ቀራው የኢዶም ይመለስ? አንድ ወር ነው። በቀናት ውስጥ ነው። ማርች ይመለሳል። አሁን ፌብሩዋሪ ነው አይደለ? ማርች 25 ነው መሰለኝ። አይ ዶንት ኖ። እሺ ለአንድ ወር ነው ቀጠሮ እኮ አይ ወናሽ ሊወስደኝ። ይወሰድሽዋት። ተመስገን ዋው ተመስገን። ሰላም ደርሻ ደርሻ። ለአንድ ወር ነው እኮ ቀጠሩ ማርች ስድስት ስለዚህ አስር ቀን ስድስት ቀን ቪዲዮዎች፣ እስኪ ደልታለሁ፣ ደልታለሁ። ምንም ሳይቀጣኝ እግዚአብሔርን ምንም ሳልሰስተለት ደልቻለሁ። ግን አሁን ሞክራለሁ ደግሞ ምፈል ወለተዬ፣ እንዴት ነሽ? ሰላም ነሽ? ደርዬ በላይቭ ገቢ አሁን ዛሬ ይሄ እዚህ ጋር አምሳ የሚገባ ሰው አለ። ደምር እስኪ ዛሬ በተራሽ። ባላገሩ ለምለም ነች እሷ በአስር ደምራሻለች። ይህን አካውንት መቼም አንቺ አንድ ነ ያለሽ በአንዱ ገጨት ታርጊያት፣ በሁለቱ እንጂ በሁለቱ በዚህና በዛ ደምሩኝ እሺ፣ እንደምራለን በይ አስተካክዪ። አራት እኔ ቢመለስልኝ እንደ እንቁላል ነበረ። ሁ ሮሃማን ቁፋራሁ እንዲ ይህን ነገር መፍታት የሆነ ልጅ ቪዲዮ እየላከብኝ አስቸገረኝ። ሞክሪ ይሄ ሳያነሳሽ አይቀርም እያለ እግዚአብሔር ይመስገን። እንኳን ደህና ቆየሽኝ። አሜን አሜን። እሺ፣ አዎ፣ ደመሪያት በሁለቱ አምሳ እንድገባ። እሷ ደግሞ ዋው ቻው፣ በርችልኝ አልማዝ አመሰግናለሁ። ጠፋሽ ወለትዬ። አንቺ ቤትም ጥፍሀ አልዞርም እኮ አሁን ትዝ ሲለኝ አንቺ ቤት። ትናንትና ደግሞ የማይሆን ቤት ገባሁ አይደለ? አይ እኔ እመጣለሁ። እሺ መዞር አቁሜ ነው እመጣለሁ። እመጣለሁ። አካውንቲ አክቲቭ ይሁን። አናዳችሁኛል በቁጥር እኮ ነው የምመጡት። አሁን አንቺ የሆኑ ልጆች አምስታት ሞሉ ምዝ ቤት የምትመጡት። ስለዛ ኔ ተናድጃለን፣ መዞሮ አቋምኩኝ። ሜሪ ስንትዬ አንቺ በቃ እናንተ ነው የምመጡት። እናንተ ጋር መምጣት ትቼ ደግሞ ልብ ያርፍ መሄድ አለሁ እነሱ ቤት የእናንተ ደግሞ ሰዓታችሁ እያልፍብኛል። እና ችግር የለም ቪዲዮ ቢሆንም አያለሁ አሁን እስቲ ቅጣቴን ቪዲዮ ያለሁ ሩሃማ ጋር ሳይሽ እኮ ኧረ የቅጣት የቅጣት ቪዲዮ ላይ ተብሎ ብዬ በኤዶ ማየት ጀመርኩት! ኤዱጌ ሳሳንሳን ለሁለት ለሶስት ቀን ልተወው እንዴ? ኖ መተወስ ሳይሆን በተመሳሳይ ሰዓት ግቢ ሩሃም። አሁን እኮ ቀስ እያለ የተንሰራራ ነው በአምስት በአስር በሰባት እየሸረተ ነው። የራስሽ ቪዲዮ በተመሳሳይ ሰዓት ጠዋት ሁለት ሰዓት ከሆነ ጠዋት ሁለት ሰዓት ሁለት ሰዓት ማታ ከሆነ ማታ በተመሳሳይ ሰዓት ክፈች። ለምለምንም እንደዛው ደስ ባለይ ሰዓት አትቸቹ። እኔ እንደዛ ሲሉኝ እናደድ ነበር፣ ግን ማታ ማታ ብቻ የሆነ ሮሃ ማንም ከፍቶ ከዛ ሁን ቀስ እያለ በአስር ይሸርታል በቃ እናን በዛ አርጌ እስኪ ፍሩት ፍሬት። ሰላም ሰላም፣ በርቺ ማራ። አመሰግናለሁ ብርሃኔ፣ አመሰግናለሁ፣ አመሰግናለሁ። እሺ ወለትዬማ፣ ብርሃን እሺ ትበልሽ። አውሪ። ቅርታ አንቺ አትተይኝ ብዬሽ፣ አንቺ አልታወሽኝም። እኔ ግን ይቅርታ፣ ቆንጂት እየሰማሽኝ ከሆነ ማለት ነው። ዩቲብ ላይ ነኝ። ድምጽሽን አልሰማም። አዎ፣ ኮፒራይት ይዘኛል። ለምሳሌ በዱባይ አንድ ሰዓት ላይ 12 ከምናምን ላይ፣ በዱባይ አምስት ከምናምን ላይ፣ በዱባይ 12 ሊሆን አካባቢ እንደዛ እንደዛ ሰዓት ሞክርም። አካውንቶች በዛን ጊዜ ነው አክቲቭ የሚሆኑት። እንትን ላይ ቢታይ ማለት ነው በዚህ ሰዓት ብገቡ እይታ ይኖራቸዋል ብሎ የሚጽፈው። አንድ ቻናል ብቻ መስሎኝ ነበር፣ ግን ሁሉም ቻናል እንደዛ ይላል። ለምሳሌ አንድ ሰዓት ላይ፣ ስድስት ሰዓት ላይ፣ ከምሽቱ አምስት ሰዓት ላይ እና እንደዛ አክቲቭ ይሆናሉ ቻናሎች እና እንደዛ እስኪ በቀን አንዴ ብቻ ሞክሪ። የለሙንም በቀን አንዴ፣ አሁን አዲስ መከፍችውን ደግሞ አፈጅ መሪ አይደሽ ሞክሪ እስኪ። አምሳ ይሞላል ብዬ አስባለሁ። እስኪ አሁን እንትን ብዬ ስዘጋ ላይ አው በቀን አንዴ አይቻልም፣ ያሰክራል። ግን ለመተወት መሞከር በሆነ ነገር ቪዚ ከሆንሽ ያን ነገር ትረሻለሽ የምሬ እኮ ነው። ስካሩ አይቀርም ግን በአንድ ነገር ደግሞ ቢዚ መሆን አለብ። ለሰውም ቢሆን ትሰጪዋለሽ እንጂ በአሰሪበት የለሙ መልካም ከሆነልሽ በአንዱ ብቻ መጠንከር ይሻላል። እኔ እኮ ኤዱን ብቻ ቻናል ያለኝ ነው ይመስለኝ። እና ሜሪ እናመሰግናለን። ዛሬ ምሳ የለም። ለምን የዚህ ቤት እንዴት ነው የሚኖረው? አሁን ድንገት ተነስታ ምሳ ፈታለች። ከማይ ሰአል ለፍለፍ ያለው እግዚአብሔር ይመስገን። ይሄ ሰውዬ እንዲያው አንድ ቀን ይመርሻል ያልኩት እኔ ሐሰት አይደለም። ዛሬ በጣም ሲያሻግር ነበረ። የኔ አባት መስታወት ነው፣ እንደዚህ ተርታው ማለት ነው ከበቱ ከዛ መስታወት ሆኖ ሁለት አልጋ ነው አለ። ሁለት አልጋ ከዛ ለሊለ ደግሞ ይተኛሉ ውስጡ ሌሎ ሰዎች ያልና የሚስታሉ ሁለት ሰዎች። የኛን ሴትዮ ደሞ ውስጥ ነው የምትተኛው። አቤ በሚኒስት ቢነገር ቢነገር ቢያል ዛሬ ያሞታል መሰለኝ ምንድነው? በጅሻለው አሞታል። ደሞ ጠረጴዛ ነበር እንደዚህ ሁን እያለው ነው መሆን አለበት ጠረጴዛው፣ እያዞረ አይ እኔም እኮ አርጅተሃል ብያለሁ። እዱ እንዴት ነው ዋልሽ? እግዚአብሔር ይመስገን። ሰላም እንዴና? እሺ ለሙ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ጥበብዬ እንዴት ነው? እና ይገርምሻል ዛሬ እኔ ምን ሲሆን ነው እንደዚህ የሚሆነው ስል ሲሻሽ ነው አለች። አንድ የመጃጀት ነገር እንዴት አወቀኝ ጥበብ። ቆይቶ ነው ይሄን ቁጭ ብሎ ወይንም ይሄስ ምሳሌ የምትጠቀሙ ብሎ አስቡ